ነገ እንዲፈታ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድ ሀገራችን ልጆች እንዴት ናችሁ? ደህና ናችሁ? ከኛ ጋር ሁሉ መልካም ነው። ሀባይቢዎቼ፣ እስኪ ዛሬ ማለት ነው ሀናንድ ቅዳሜ ነው። እናቴ ፈታ አድርግኝ እስኪ ወደ ሆነ ቦታ ሄደን እንዋል አለችኝ እና ሻይ ቡና ሰርተን ማለት ነው እንግዲህ እናታችን ከገጠር በቆሎ ልካለን፣ እሱም በቆሎ ቀቅለን እስኪ ዛሬ ውሏችንን ቭሎግ ነው የምትሉት እናንተ እኛ ውሏችንን እናሳያችሁ ብለን ማለት ነው። እናቴ ከገጠር እሸት በቆሎ ልካልኝ ነበር። እናቴ ያሳደገቻትንም ልጅ አሳያችኋለሁ በዛው እህታችን ማለት ነው። እንደዚህ በዳገት ላይ እየተጓዝን ነው። ከሀናን ጋር ቁር እያለች ነው። ሃናን ማለት ነው። ውድ ሀገሬ ልጆች፣ ደረስን። የምንፈልግበት ቦታ እንደዚህ እርፍ ብለናል ማለት ነው። የሆነ ግብ ሂደን፣ በቃ ያቻ ትህት የተዋወቋት ቁጭ ብለን ፏ ብለን ልንውል ነው። ውሏችንን እናሳያችሁ። እሸት ቀቅለን፣ እዚህ ጋር ደግሞ ፓስቲ ጠብሰን፣ እዚህ ጋር ደግሞ እንደዚህ ቡና ፈልተናል፣ ጥቁር ቡና አስተናል ማለት ነው። እዚህ ጋር ሻይ ሰርተናል። ዛሬ ያልሰራ ነው የለም ያልሰራ ነው እና እኮ አብለን ነው የምናወራቸው ማለት ነው። እዚህ ጋር የሚጠጣ አለዚህ ጋር ጁስ ማለት ነው። ውድ ያገራችን ልጆች፣ እኛ ምን እንደማዳው ባለን ብለን ሳይሳን በል ባለን ብለን ወተናል ማለት ነው። እና በጣም ወደ ገጠር ወደ ተራራ ነበር እየሄድን ያለ ነው። ከዛ የሆነ ግቢ ወይን ሰዎች

አናንም እንደዚህ አምሮባት እንደዚህ አይ እንዳይመለርሰን ፏ ብለናል፣ ተቀምጠናል ማለት ነው። አብራችሁ ቆዩ እንዳይደብራችሁ፣ ወሬ አበዛውባችሁ። አናንን ሰላም በሏት። ወደ ቪዲዮ ሰላም አለይኩም ወራህመቱላሂ ወበረካቱ ለማማች ቡድን ተካላሽ ምስተቦች ምን ይባላል አምኛል። ይሄናችሁ እንግዲህ ዛሬ ቅዳሜ ነው፣ እረፍት ነኝ፣ ትምህርት የለኝም። ከዛና ግን ከታድግኝ ወደ ገጠርን ላይ ናፈቀኝ አልኳት እዛሽ ብላ ስንሄድ ያው ጥሩ ሰዎች ካልገባችሁ ብለን አጣጥፈውልን በኛለ ሮዳ ለብ እንቀመጥ ነበረ። እና በጣም ደስ ብሎኛል ከመዝናኛ በላይ ሄደ። የምን መዝናኛ፣ በባህላዊ ነው ማለት ነው። ዘመናዊ ነገር ትተናል። እነጁስን ወደዛ ብለን መገጠረኛ ቋንቋ ተከስተናል ማለት ነው። እስኪ አብራችሁን ቆዩ እና ይኸው፣ እኛማ ስኳሩ ላልቀረንም ነበረ እንደዚህ ጭቋጥረን ስኳር ይዘናል ማለት ነው። ከሁሉ በላይ ደግሞ በቆሎ እሸት፣ በቆሎ እሸት ያማረውን እንብላ። እንደዚህ ጠቃለ መናል ሚለ ቆንጆ ፓስቲ ተሰርቻለኝ በቆሎ በቆሎ እያለች ነው። እኔ ማስተያየት እና በጣም ነው የሚጣፍጠው። አቀም ሰጥቷል። አው ወንጀል ስለዚህ ማለት ነው። ዳምና ነው አየሩ ደስ ሲል በቃ። እንዴ ቢዬ ሊንገራት ያለ ገጠር ነበረ። ምን ዋጋ አለው እኔ ነው የለለው እንጂ ማን እንደ ገጠር ደግሞ ግሞ ቀጀ አልቀረም። ተመልከት ይዘን እነሱ ግን ለምን የያዛችሁ አሉ፣ ለምን የያዛችሁ እኛን ሰጣት ነበር አሉን። እኛ ግን ዝም ብለን ያው ይቀዳትና ወደ ዳገት ላይ ሄደን ቁጭ ልንል ነበረ። መንገዱን አልነግራችሁም እንዴት እንደሚያደርግ

በቃ እንደዚህ ፈታያ እንግዲህ ማለት ነው። እሸታችንንም እየበላን እኔ በመጀመሪያ ስለናፈቀኝ ይሄን ነው የምበላው። በቃ ለማንኛውም ማለት ነው ህይወት ይቀጥላል። ምን አባቱ ዱኒያ፣ ምንድን ነው የሚባለው? በቱ አይሞላም ነዋ፣ አይሞላም። አዎ ደግሞ እንጀራ እየጋገሩ ነው እንሰጣችኋለን ብለውና ትኩስ እንጀራችንን በበርበሬ ላጥ አድርገን በልተን ነው የምንሄደው። ቡናችንንም እንጠጣለን ማለት ነው። ወይኔ ሃናና እንዴት

እናማ ማሻላ ደግሞ እንጀራው መጣ። እዚህ ጋር ዛሬ መብላት ብቻ ነው፣ በቃ ውሏችንም በመብላት ነው። እና ያምርም እንደዚህ የሚያምር ትኩስ እንጀራ በበርበሬ ያመጡልን እላችኋለሁኝ። ያ ኢላሂ ምን ያላደረጉልን ያላስተናገዱ ያላስተናገዱናለ። በጣም እናመሰግናለን። ሹክረን ሹክረን እያለ ስናላ ምጥዋልላችኋለሁ። እዚህ ጋ ደግሞ ወጥ ምጣልኛለች፣ አሏ ደግሞ እዚህ ጋ ዱቅ አለች ማለት ነው ወጧ። ለማንኛውም እንደዚህ ደስ በሚል ውሎ ውለናል ማለት ነው ዛሬ እንግዲህ ብልአፊያ ብለናል እራስ በራሳችን ለማንኛውም ውድ ሀገሬ ልጆች ዛሬ ደስ ብሎን ነው የዋልነው ማለት ነው ኮመንታችሁን በደንብ አስተያየታችሁን እንፈልጋለን ለዛሬ ይዤላችሁ የቀረብኩት ይሄንን ይመስል ነበር ከብዙ ድካምና ዳገት ጉዞ በኋላ እንደዚህ ደስ ብሎን ዋል እንግዲህ በሌላ ቪዲዮ እስከምንገናኝ ኸይሮ ሁላ ተመኘሁላችሁ። ወደ ቤታችን ልንገባ ነው ማለት ነው። ሰላሙ አለይኩም ወረህመቱላሂ ወበረካቱ